በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሐዋርያት ሥራ የሐዋርያትን ሥራ የሚናገር መጽሐፍ፣ ይኸውም ወንጌላዊው ሉቃስ ጌታችን ኢየሱስ ክርስቶስ ካረገበት ጊዜ ጀምሮ የጻፈው የንጹሐን ሐዋርያት ዜና ነው። ምዕራፍ አንድ ቴዎፍሎስ ሆይ ጌታችን ኢየሱስ ክርስቶስ ሊያደርገውና ሊያስተምረው የጀመረውን ሥራ ሁሉ አስቀድሜ በመጽሐፍ ጽፌ እልሃለሁ በመንፈስ ቅዱስ የመረጣቸው ሐዋርያትን አዝዞ እስካረገባት ቀን ድረስ ያለውን ጽፌልሃለሁ። ሕማማትን ከተቀበለ በኋላ ብዙ ታምራት በማሳየት አርባ ቀን ሙሉ እየተገለጠላቸው ስለ እግዚአብሔር መንግሥትም እየነገራቸውና እያስተማራቸው ሕያፍ ሆኖ ራሱን ገለጠላቸው። ከእነርሱም ጋር አብሮ ሳለ ከእኔ የሰማችሁትን የአብን ተስፋ ጠብቁ ብሎ ከኢየሩሳሌም እንዳይወጡ አዘዛቸው። ዮሐንስ በውሃ አጠመቀ፣ እናንተ ግን እስከ ቅርብ ቀን ድረስ በመንፈስ ቅዱስ ትጠመቃላችሁ አላቸው። እነርሱም ተሰብስበው ሳሉ ጌታ ሆይ፣ በዚህ ወራት ለእስራኤል ልጆች መንግሥትን ትመልሳለህን ብለው ጠየቁት። እርሱም መልሶ እንዲህ አላቸው፤ አብ በገዛ ሥልጣኑ የወሰነውን ቀኑንና ዘመኑን ልታውቁ አልተፈቀደላችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፤ በኢየሩሳሌምና በይሁዳ ሁሉ በሰማርያና እስከ ምድር ዳርቻ ድረስም ምስክሮቼ ትሆኑኛላችሁ። ይህንም እየነገራቸው ከፍ ከፍ አለ፣ ደመናም ተቀበለችው። እነርሱም ወደ እርሱ እያዩ ወደ ሰማይ አረገ፣ ከዓይናቸውም ተሰወረ። እነርሱም ወደ ሰማይ አተኩረው ሲመለከቱ እነሆ ሁለት ሰዎች ነጫጭ ልብስ ለብሰው ባጠገባቸው ቆመው ታያቸው። እነርሱም እናንተ የገሊላ ሰዎች ሆይ ወደ ሰማይ እያያችሁ ለምን ቆማችኋል? ይህ ከእናንተ ወደ ሰማይ ያረገው ኢየሱስ ከእናንተ ወደ ሰማይ ሲያርግ እንዳያችሁት እንዲሁ ዳግመኛ ይመጣል አሏቸው። ከዚህም በኋላ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ለኢየሩሳሌም የሰንበት መንገድ ያህል የራቀ ነው። ወደ ማደሪያቸውም በደረሱ ጊዜ ጴጥሮስ፣ ዮሐንስ፣ ያዕቆብ፣ እንድርያስ፣ ፊልጶስ፣ ቶማስ፣ ማቴዎስ፣ በርተሎሜዎስ፣ የኤልፌዎስ ልጅ ያዕቆብ፣ ቀናተኛው ስምዖን፣ የያዕቆብ ልጅ ይሁዳም ወደሚኖሩበት ሰገነት ወጡ። እነዚህ ሁሉ ከሴቶችና ከጌታችን ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድነት ለጸሎት ይተጉ ነበር። ያን ጊዜም ጴጥሮስ ተነሳና በወንድሞቹ መካከል ቆመ። መቶ ሃያ ያህል ሰዎችም በዚያ ሳሉ እንዲህ አላቸው፣ እናንተ ሰዎች ወንድሞቻችን ሆይ ስሙ፣ ጌታችን ኢየሱስን ሊያዙት መሪ ስለሆናችሁ ስለ ይሁዳ መንፈስ ቅዱስ አስቀድመው በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባል እርሱም ከእኛ ጋር ተቆጥሮ ነበር፣ ለዚህም አገልግሎት ታድሎ ነበር። ከዚህም በኋላ ይህ ሰው በአመፅ ዋጋ አገው መሬት ገዛ። በምድር ላይም በግንባሩ ወደቀና ከመካከሉ ተሰነጠቀ፣ አንጀቱ ሁሉ ተዘረገፈ። በኢየሩሳሌምም በሚኖሩት ሁሉ ዜናው ተሰማ። ያም መሬት በቋንቋቸው አኬልዳማ ተብሎ ተጠራ፤ ይኸውም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ በውስጧም የሚኖር አይኖር፣ ሹመቱንም ሌላ ይውሰድ ተብሎ ተጽፏልና እንግዲህ ከዮሐንስ ጥምቀት ጀምሮ ከእኛ ዘንድ እስካረገበት ቀን ድረስ ጌታችን ኢየሱስ ክርስቶስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከእኛ ጋር አብረው ከነበሩት ከነዚህ ሰዎች አንዱ ከእኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል። ኢዮስጦስ የሚሉትን በርናባስ የተባለውን ዮሴፍንና ማትያስን ሁለቱን ሰዎች አቆሙ። እንዲህም ብለው ጸለዩ፣ አቤቱ ልብን ሁሉ የምታውቅ አንተ ነህ። አንተ ከነዚህ ከሁለቱ የመረጥከውን አንዱን ግለጥ። ይሁዳ ወደ ሀገሩ ይሆር ዘንድ የተዋትን ይህችን የአገልግሎትና የሐዋርያነትን ቦታ የሚቀበላትን ግለጥ። እጣም ማጣጣሏቸው እጣውን በማትያስ ላይ ወጣም፣ ከአስራ አንዱ ሐዋርያት ጋርም ተቆጠረ። የሐዋርያት ሥራ ምዕራፍ ሁለት ሀምሳው ቀንም በተፈጸመ ጊዜ ሁሉም በአንድነት በአንድ ቦታ ተሰብስበው ነበር። ድንገትም እንዳውሎ ነፋስ ድምፅ ያለ ከሰማይ ድምፅ መጣ፣ የነበሩበትንም ቤት ሞላው። እንደ እሳት የተከፋፈሉ የእሳት ላንቃዎችም ታዩአቸው፣ በሁሉም ላይ ተቀመጡባቸው። ሁሉም መንፈስ ቅዱስን ተሞሉ፣ ይናገሩ ዘንድ መንፈስ ቅዱስ እንዳደላቸው መጠንም እየራሳቸው በሀገር ሁሉ ቋንቋ ይናገሩ ጀመሩ። ከሰማይ በታች ካሉ አሕዛብ ሁሉ በኢየሩሳሌም የሚኖሩ ደጋግ አይሁድ ሰዎች ነበሩ። ይህንም ቃል ሲናገሩ ሰምተው ሁሉም ደንግጠው ተሰበሰቡ፣ ሁሉም በየሀገራቸው ቋንቋ ሲናገሩ ሰምተዋቸዋልና፣ የሚሉትን አጡ። ተገረሙ፣ አደነቁም። እንዲህም አሉ፣ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እንግዲህ በየሀገራችን ቋንቋ ሲናገሩ እንዴት እንሰማቸዋለን? እኛ በተወለድንበት በጳርቴ በሜድ፣ በኤላሜጤ፣ በሁለቱ ወንዞች መካከል፣ በይሁዳ፣ በቀጳዶቅያ፣ በጳንጦስና በእስያ፣ በፍርግያ፣ በጵንፍልያ፣ በግብፅ፣ በሊቪያ አውራጃ፣ በቀርኔን የምንኖር ከሮም የመጣን አይሁድ መጻተኞችም ከቀርጤስና ከአረብም የመጣን፣ እነሆ የእግዚአብሔርን ጌትነት በየሀገራችን ቋንቋ ሲናገሩ እንሰማቸዋለን። ሁሉም ተገረሙ፣ የሚሉትንም አጡ። እርስ በርሳቸውም እንጃ ይህ ነገር ምን ይሆን ተባባሉ። እኩሌቶቹ ግን እነዚህ ጉሽ ጠጅ ጠግበው ሰክረዋል ብለው ሳቁባቸው። ጴጥሮስም ከአስራ አንዱ ጋር ቆሞ ድምፁን ከፍ አድርጎ እንዲህ አለ። እናንተ የአይሁድ ሰዎች በኢየሩሳሌምም የምትኖሩ ሁሉ ይህን እወቁ፣ ቃሌንም ስሙ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም ከቀኑ ገና ሦስተኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። በኋለኛው የቱ ቀን እንዲህ ይሆናል ይላል እግዚአብሔር፣ ሥጋም በለበሰው ሁሉ ላይ ከመንፈሴ ያፈሳለሁ። ወንዶች ልጆቻችሁና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎልማሶቻችሁ ራአይን ያያሉ፣ ሽማግሌዎቻችሁም ሕልምን ያልማሉ። በወንዶችና በሴቶች ባህሮች ላይም ያን ጊዜ መንፈሴን አፈሳለሁ ትንቢትም ይናገራሉ። በላይ በሰማይ ታምራትን በታች በምድርም ምልክቶችን፣ ደምን፣ እሳትንና ጢስንም እሰጣለሁ። የምትገለጠው ታላቋ የእግዚአብሔር ቀን ሳትመጣ ፀሐይ ወደ ጨለማ፣ ጨረቃም ወደ ደም ይለወጣል። የእግዚአብሔርንም ስም የሚጠራ ሁሉ ይድናል። እናንተ የእስራኤል ሰዎች ሆይ ይህን ነገር ስሙ። እንደምታውቁት በመካከላችሁ እግዚአብሔር በእጁ ባደረገው በካህሊነቱ በታምራቱና በድንቅ ሥራዎቹ እግዚአብሔር የገለጠላችሁን ሰው የናዝሬቱን ኢየሱስን ስሙ። እርሱንም በተወሰነው በእግዚአብሔር ምክርና በቀደመው እውቀቱ እናንተ አሳልፋችሁ በኃጥኣን እጅ ሰጣችሁት፣ ሰቅላችሁም ገደላችሁት። እግዚአብሔር ግን የሞትን ማሰሪያ ፈትቶ ከሙታን ለይቶ አስነሳው፣ ሞት እርሱ ሊይዘው አይችልምና። ዳዊትም ስለ እርሱ እንዲህ አለ፣ እግዚአብሔርን ሁልጊዜ በፊቴ አየዋለሁ፣ እንዳልታወክ በቀኜ ነውና፣ ስለዚህ ልቤን ደስ አለው አንደበቴም ሐሴት አደረገ፣ ስጋዬም ደግሞ በተስፋው አደረ። ነፍሴን በሲኦል አትተዋትምና ጻድቅህንም ጥፋትን ያይ ዘንድ አትሰጠውምና የሕይወትን መንገድ አሳይኸኝ ከፊት ጋር ደስታን አጠገብኸኝ። እናንተ ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት ነገር እንደሞተ፣ እንደተቀበረ እንደ ተቀበረ መቃብሩም እስከ ዛሬ ድረስ በእኛ ዘንድ እንዳለ ገልጬ እንድነግራችሁ ትፈቅዱልኛላችሁን? ነቢይ ስለነበረ ከአብራኩም የተገኘውን በዙፋኑ እንዲያነግስለት እግዚአብሔር መሐላን እንደማለለት ስላወቀ ክርስቶስ ከሙታን ተለይቶ እንደሚነሳ ሥጋውን በመቃብር እንደማይቀር ጥፋትንም እንደማያይ አስቀድሞ አውቆ ተናገረ። እርሱን ኢየሱስን እግዚአብሔር አስነሳው፤ ለዚህም እኛ ሁላችን ምስክሮቹ ነን። አሁን ግን በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን ተስፋ ከአብ ገንዘብ አድርጎ ይህን ዛሬ የምታዩትንና የምትሰሙትን አፈሰሰው። ዳዊት ወደ ሰማይ አልወጣም፤ ነገር ግን እርሱ አለ ጌታዬ ጌታ ጌታዬን አለው በቀኝ ተቀመጥ ጠላቶችህን ከእግርህ ጫማ በታች እስክጥላቸው ድረስ ። እንግዲህ የእስራኤል ወገኖች ሁሉ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታ መሲህም እንዳደረገው በእርግጥ ይወቁ። ይህንም በሰሙ ጊዜ ልባቸው ተከፈተ። ጴጥሮስና ወንድሞቹ ሐዋርያትንም ወንድሞቻችን ሆይ ምን እናድርግ አሏቸው። ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ሁላችሁም በኢየሱስ ክርስቶስ ስም ተጠመቁ፣ ኃጢአታችሁም ይሰረይላችኋል የመንፈስ ቅዱስንም ጸጋ ትቀበላላችሁ። ተስፋው ለእናንተና ለልጆቻችሁ እግዚአብሔር አምላካችንም ለሚጠራቸው ርቀው ለነበሩ ሁሉ ነውና፣ ሌላም ብዙ ነገር ነገራቸው። ከዚህ ከክፉ ዓለምም ነፍሳችሁን አድኑ ብሎ መከራቸው። ቃሉንም ተቀብለው ተጠመቁ። በዚችም ዕለት ሦስት ሺህ ያህል ሰዎች ተጨመሩ። በሐዋርያት ትምህርትና በአንድነት ማዕድን በመባረክ በጸሎትም ጸንተው ይኖሩ ነበር። ሰው ሁሉ ፈራቸው። በሐዋርያትም እጅ ብዙ ታምራትና ድንቅ ሥራ ይደረግ ነበር። ያመኑትም ሁሉ በአንድነት ይኖሩ ነበር። ገንዘባቸውም ሁሉ በአንድነት ነበር። መሬታቸውንና ጥሬታቸውንም እየሸጡ ለእያንዳንዱ እንደሚያሻው ይሰጡ ነበር። ሁልጊዜም አንድ ልብ ሆነው በቤተ መቅደስ ያገለግሉ ነበር፣ በቤትም ኅብስትን ይቆርሱ ነበር። በደስታና በልብ ቅንነትም ምግባቸውን ይመገቡ ነበር፣ እግዚአብሔርንም ያመሰግኑ ነበር። በሕዝቡም ሁሉ ዘንድ መወደድ ነበራቸው። እግዚአብሔርም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር። የሐዋርያት ሥራ ምዕራፍ ሦስት ጴጥሮስና ዮሐንስም በዘጠኝ ሰዓት ለጸሎት በአንድነት ወደ ቤተ መቅደስ ወጡ። ከእናቱም ማኅፀንም ጀምሮ እግሩ ሽባውኑ የተወለደ አንድ ሰው ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሁልጊዜ እየተሸከሙ መልካም በሚሏት በመቅደስ ደጃፍ ያስቀምጡት ነበር። ጴጥሮስንና ዮሐንስንም ወደ መቅደስ ሲገቡ አይቶ ምጽዋት ይሰጡት ዘንድ ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ተመለከተውና ወደ እኛ ተመልከት፣ አለው። ወደ እነርሱም ተመለከተ፣ ምጽዋት እንደሚሰጡትም ተስፋ አድርጎ ነበር። ጴጥሮስም ወርቅና ብር የለኝም፣ ያለኝም ግን እሰጥሃለሁ፤ እነሆ በናዝሬቱ በኢየሱስ ክርስቶስ ስም ተነስተህ ሂድ አለው። በቀኝ እጁም ይዞ አስነሳው፤ ያን ጊዜም እግሩና ቁርጭምጭምቱ ጸና። ዘሎም ቆመ፣ እየሮጠና እየተራመደም ሄደ። እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ ቤተ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። እርሱም መልካም በምትባለው በመቅደስ ደጃፍ ተቀምጦ ምጽዋት ይለምን የነበረው እንደሆነ አወቁት። በእርሱም ከሆነው የተነሳ መገረምና መደነቅ ሞላባቸው። ጴጥሮስና ዮሐንስም ይዘውት ወደ መቅደስ ሲገቡ ሕዝቡ ሁሉ ደንግጠው ወደ ሰሎሞን መመላለሻ ወደ እነርሱ ሮጡ። ጴጥሮስም ሕዝቡን ባያቸው ጊዜ እንዲህ አላቸው፤ እናንተ የእስራኤል ሰዎች ሆይ ይህን ለምን ታደንቃላችሁ? እኛስ በኃይላችንና በጽድቃችን ይህን ሰው በእግሩ እንዲሄድ እንዳደረግነው አስመስላችሁ ለምን ታዩናላችሁ? የአብርሃም አምላክ የይስሐቅ አምላክ የያይቆብ አምላክ የአባቶቻችንም አምላክ እናንተ አሳልፋችሁ የሰጣችሁትን እርሱም ሊተወው ወዶ ሳለ በጲላጦስ ፊት የካዳችሁትን ልጁን ኢየሱስን ገለጠው። እናንተ ግን ቅዱሱንና ጻድቁን ካዳችሁት፣ ነፍሰ ገዳዩን ሰውም እንዲያድንላችሁ ለመናችሁ፤ የሕይወትን ባለቤት ግን ገደላችሁት። እግዚአብሔርም ከሙታን ለይቶ አስነሳው። ለዚህም እኛ ምስክሮቹ ነን። ስሙን በማመን ይህን የምታዩትንና የምታውቁትን የእርሱ ስም አጸን ነው። እርሱንም በማመን በፊታችሁ ይህን ሕይወት ሰጠው። አሁንም ወንድሞቼ ሆይ አለቆቻችሁ እንዳደረጉ ይህም ባለማወቅ እንዳደረጋችሁ ታውቃለሁ። እግዚአብሔር ግን ክርስቶስ መከራን እንዲቀበል በነቢያት ሁሉ አፍ አስቀድሞ እንደተናገረ እንዲሁ ፈጸመ። እንግዲህ ኃጢአታችሁ ይሠረይላችሁ ዘንድ ንስሐ ግቡ ተመለሱም፣ ከእግዚአብሔር ዘንድም የይቅርታ ዘመን ይመጣል። አስቀድሞ የመረጠውንም ኢየሱስ ክርስቶስን ይልክላችኋል። እግዚአብሔርም ከጥንት ጀምሮ በቅዱሳን ነቢያቱ አፍ እስከተናገረው የመደራጀት ዘመን ድረስ ሰማይ ይቀበለው ዘንድ ይገባል። ሙሴም አባቶቻችንን እንዲህ ብሏቸዋል። እግዚአብሔር አምላካችን ከወንድሞቻችሁ እንደኔ ያለ ነቢይ ያስነሳላችኋል። የሚነግራችሁን ሁሉ ስሙት። ያን ነቢይ የማትሰማው ነፍስም ሁሉ ከወገኖቿ ተለይታ ተጥፋ። ከሳሙኤል ጀምሮ ከእርሱም በኋላ የተነሱ ነቢያት ሁሉ ስለ እነዚህ ቀኖች ተናግረዋል አስተምረዋልም። እናንተም የነቢያት ልጆች ናቸው፣ እግዚአብሔር ለአባቶቻችን በሠራው ሥርዓትም የተወለዳችሁ ናቸው። ለአብርሃም በዘርህ የምድር አሕዛብ ሁሉ ይባረካሉ ብሎታልና፣ እግዚአብሔር አስቀድሞ ልጁን አስነሳላቸው፤ ሁላችሁም ከክፋታችሁ እንድትመለሱ ይባረካችሁ ዘንድ ላከው። የሐዋርያት ሥራ ምዕራፍ አራት ሕዝቡንም ሲያስተምሩ ሊቃነ ካህናትና የቤተ መቅደስ ሹም ሰዱቃውያንም መጡ። ሕዝቡን ስላስተማሩና በኢየሱስም የሙታንን ትንሣኤ ስለሰበኩ በእነርሱ ተናደዱ። እጃቸውንም ዘርግተው ያዟቸው። ጊዜውን ፈጽሞ መሽቶ ነበርና እስከ ማግስቱ ድረስ በወኅኒ ቤት አገቧቸው። ቃሉንም ሰምተው ያመኑ ብዙ ሰዎች ናቸው። ያመኑት ወንዶች ቁጥርም አምስት ሺህ ያህል ሆነ። በማግስቱም አለቆቻቸውና ሽማግሎች ጻፎችን በኢየሩሳሌም ተሰበሰቡ። ሊቀ ካህናቱ ሃና ቀያፋም ዮሐንስና አለስክንድሮስም የሊቀ ካህናቱም ወገን ሁሉ ከእነርሱ ጋር ነበሩ። በአደባባይ አቆሙና፣ እናንተ ይህም በማን ስምና በማን ኃይል አደረጋችሁት? ብለው መረመሯቸው። ያን ጊዜም በጴጥሮስ መንፈስ ቅዱስ ሞላበትና እንዲህ አላቸው። እናንተ የሕዝብ አለቆችና ሽማግሌዎች ሆይ፣ ስሙ ዛሬ ለበሽተኛው በተደረገው ረድኤት ምክንያት በእናንተ ዘንድኛ የሚፈረድብን ከሆነ እንግዳ ሰው ከሆነ እንግዳ በምን ዳነ? እንግዲህ እናንተ ሁላችሁ የእስራኤልም ወገን ሁሉ እናንተ በሰቀላችሁት እግዚአብሔርም ከሙታ ለይቶ ይቶ ሰው በናዝሬቱ በኢየሱስ ክርስቶስ ስም ይህ ይሰው እንደዳነና በፊታችሁም እንደቆመ በርግጦ ወቁ። ይህ እናንተ ግንበኞች ናቃችሁት ድንጋይ ነውና፣ እርሱም የማይዘን ራስ ሆነ። መዳንም በሌላ በማንም የለም፣ ከሰማይ በታችን እድንበት ዘንድ የሚገባን ለሰው የተሰጠ ሌላ ስም ከቶ የለምና። ጴጥሮስና ዮሐንስም ግልጥ አድርገው ሲናገሩ ባያቸው ጊዜ ያልተማሩና መጽሐፍን የማያውቁ ሰዎች እንደሆኑ አውቀው አደነቁ። ሁልጊዜም ከኢየሱስ ጋር እንደነበሩ አወቁ። ያን የዳነውን ሰውም ከእነርሱ ጋር ቆሙ ባዩት ጊዜ የሚሉትን አጡ። ከሸንጎም ጥቂት ፈቀቅ አደረጓቸውና እርስ በርሳቸው ተነጋገሩ፣ እንዲህም አሉ፦ እነዚህን ሰዎች ምን እናደርጋቸው? እነሆ በእርሱ የሚደረገው ታምር በኢየሩሳሌም በሚኖሩት ሁሉ ዘንድ ታወቀ፣ ግልጥም ሆነ፣ ልንሰውረውም አንችልም ነገር ግን በሕዝቡ ዘንድ እጅግ እንዳይስፋፋ ዳግመኛ በኢየሱስ ስም ሰውን እንዳያስተምሩ አጠንክረን ገሥጻቸው። ጠርተውም በኢየሱስ ስም ፈጽሞ አትናገሩ፣ አታስተምሩም ብለው አዘዟቸው። ጴጥሮስና ዮሐንስም እንዲህ ብለው መለሱላቸው። እግዚአብሔርን ያይደለ እናንተን ልንሰማ በእግዚአብሔር ፊት ይገባልን? እስኪ እናንተ ራሳችሁ ፍረዱ። እኛስ ያየነውንና የሰማነውን ከመናገር ዝም እንል ዘንድ አንችልም። እነርሱንም የሚቀጡበት ምክንያት ስላጡባቸው ገስጸው ለቀቋቸው። ስለተደረገው ተአምር ሕዝቡ ሁሉ እግዚአብሔርን ያመሰግኑ ነበርና፣ ይህ የድህነት ምልክት የተደረገለት ያ ሰው በአርባ ዓመት ይበልጠው ነበርና። ተፈተውም ወደ ሰዎቻቸው ሄዱ፤ ሊቃነ ካህናትና ሽማግሌዎችም ያሏቸውን ሁሉ ነገሯቸው። ይህንም በሰሙ ጊዜ በአንድነት ቃላቸውን ወደ እግዚአብሔር ከፍ አድርገው እንዲህ አሉ። ሰማይንና ምድርን ባሕርንም በውስጣቸው ያለውንም ሁሉ የፈጠርክ አንተ እግዚአብሔር ሆይ፣ አንተ ራስህ በአባታችን በባሪያህ በዳዊት አፍ በመንፈስ ቅዱስ እንዲህ ብለ የተናገርክ፣ አሕዛብ ለምን ተሰበሰቡ? ህዝቡ ስለምን ከንቱ ነገርን ተናገሩ? የምድረ ነገሥታት ለምን ተነሱ? አለቆች እስከ እነርሱ ጋር አብረው በእግዚአብሔርና በመሲሑ ላይ ለምን ዶለቱ በቀባሃው በቅዱስ ልጅህ ላይ ሄሮድስና ጴንጤናዊው ጲላጦስ ከወገኖቻቸውና ከእስራኤል ሕዝብ ጋር በእውነት በዝች አገር ላይ ዶለቱ። እጅህና ምክርህ እንዲደረግ የወሰኑትን ይፈጽሙ ዘንድ አሁንም አቤቱ ትምክህታቸውን ተመልከት ቃልህንም በግልጥ ያስተምሩ ዘንድ ለባሮች ይሰጣቸው። በቅዱሱ ልጅህም በኢየሱስ ክርስቶስ ስም ህሙማንን ትፈውስ ዘንድ ታምራትንና ድንቅ ሥራንም ታደርግ ዘንድ እጅህን ዘርጋ። ሲጸልዩን በአንድነት ተሰብስበው የነበሩበት ቦታ ተናወጠ። በሁሉም ላይ መንፈስ ቅዱስ ሞላባቸውና የእግዚአብሔርን ቃል በግልጥ አስተማሩ። ያመኑትም ሁሉ አንድ ልብና አንዲት ነፍስ ሆነው ይኖሩ ነበር። በውስጣቸውም የሁሉ ገንዘብ በአንድነት ነበር እንጂ ይህ የእኔ ገንዘብ ነው የሚል አልነበረም። ሐዋርያትም የጌታችን ኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሕዝቡም ዘንድ ታላቅ ጸጋ ነበራቸው። ከእነርሱም አንድስ እንኳ ችግረኛ አልነበረም። ቤትና መሬት ያላቸውም ሁሉ እየሸጡ ገንዘቡን ያመጡ ነበር። አምጥተውም በሐዋርያት እግር አጠገብ ያኖሩት ነበር። እነርሱም ለእያንዳንዱ እንደ ፍላጎቱ ይከፍሉት ነበር። በሐዋርያትም ዘንድ ትርጓሜው የመጽናናት ልጅ የሚሆን በርናባስ የተባለ የሌዊ ወገን ስሙን ዮሴፍ የሚሉት አንድ የቆጵሮስ ሰው ነበር። እርሻም ነበረውና ሽጦ ገንዘቡን አምጥቶ በሐዋርያት እግር አጠገብ አኖረው። የሐዋርያት ሥራ ምዕራፍ አምስት ሐናንያ የተባለ አንድ ሰው ነበረ። ሚስቱም ሰጲራ ትባል ነበር። መሬቱንም ሸጠ፣ ከሚስቱም ጋር ተማክሮ የዋገውን እኩሌታ አስቀረ፣ የዋገውንም እኩሌታ አምጥቶ በሐዋርያት እግር አጠገብ አስቀመጠ። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልለው ዘንድ የመሬትህንም ዋጋ ከፍለ ታስቀረ ዘንድ ሰይጣን በልብህ እንዴት አደረ? ጥንቱን ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በፈቃድህ አልነበረምን? ይህን ነገር በልብህ ለምን አሰብክ? እግዚአብሔርን እንጂ ሰውን አላታልልህም አለው። ሐናንያም ይህን በሰማ ጊዜ ወድቆ ሞተ። ጽኑ ፍርሃትም ሆነ፣ የሰሙትም ሁሉ ፈሩ። ከእነርሱም ጉልማሶች ተነስተው ገነዙት፣ ተሸክመውም ወስደው ቀበሩት። ይህም ከሆነ ከሶስት ሰዓት በኋላ ሚስቱ መጣች፣ ባሏም የሆነውን ሳታውቅ ገባች። ጴጥሮስም እስኪ ንገሪኝ፣ መሬታችሁን የሸጣችሁት ይህን ለሚያህል ነውን አላት። እርሷም አዎን፣ እንዲሁ ነው አለች። ጴጥሮስም እንግዲህ እግዚአብሔርን መንፈስ ትፈታተኑት ዘንድ እንዴት ተባበራችሁ? እነሆ ባልሽን የቀበሩት ሰዎች እግሮች በበር ናቸው፣ አንቺንም ይወስዱ ሻል አላት። ያን ጊዜም ከእግሩ በታች ወድቃ ሞተች። ጎልማሶችን በገቡ ጊዜ በድኗን አገኙ። ወስደውም በባሉ አጠገብ ቀበሯት። በአብያተ ክርስቲያናትና ይህንም ነገር በሰሙት ሁሉ ላይ ታላቅ ፍርሃት ሆነ። በሐዋርያት እጅም በሕዝቡ ዘንድ ታምራትና ድንቅ ሥራዎች ይሠሩ ነበር። በቤተ መቅደስም በሰሎሞን መመላለሻ በአንድነት ነበሩ። ሕዝቡም እጅግ ያከብሯቸው ነበር ከሌሎችም ይቀርባቸው ዘንድ አንድ ስንኳ የሚደፍር አልነበረም። በጌታችንም የሚያምኑ ብዙዎች ይጨመሩ ነበር፣ ወንዶችና ሴቶችም ብዙዎች ነበሩ። ጴጥሮስም አልፎ ሲሄድ ጥላው ያርፍባቸው ዘንድ ድዌዎችን በአልጋና በቃሬዛ እያመጡ በአደባባይ ያስቀምጧቸው ነበር። ደግሞም በኢየሩሳሌም ዙሪያ ካሉ ከተሞች ብዙዎች ይመጡ ነበር። የታመሙትንና ክፉዎች አጋንንት የያዟቸውንም ያመጡ ነበር፣ ሁሉም ይፈወሱ ነበር። ሊቀ ካህናቱና አብረውት የነበሩት የሰዱቃውያን ወገኖችም ቀንተው በእነርሱ ላይ ተነሱ። እጃቸውንም በሐዋርያት ላይ አነሱ፣ ያዟቸውም፣ በሕዝቡ ወኅኒ ቤትም አስገቧቸው። የእግዚአብሔር መልአክ ግን በሌሊት የወኅኒ ቤቱን ደጃፍ ከፍቶ አወጣቸው፣ እንዲህም አላቸው፦ ሂዱ ወደ ቤተ መቅደስም ግቡና ለሕዝብ ይህን የሕይወት ቃል አስተምሯቸው። ይህንም በሰሙ ጊዜ ጠዋት ገዝግሰው ወደ ቤተ መቅደስ ገቡና አስተማሩ። ሊቀ ካህናቱና ከእርሱ ጋር የነበሩት ግን ጉባኤውን ከእስራኤልም ቤት ሽማግሌዎች ሁሉ ሰበሰቡ ሐዋርያትንም ያመጧቸው ዘንድ ወደ ወኅኒ ቤት ላኩ አሽከሮቻቸውም መጥተው በወኅኒ ቤት አጧቸውና ተመልሰው ነገሯቸው ወኅኒ ቤቱንም ዙሪያውን ተዘግቶ በቁልፍም ተቆልፎ አገኘነው ወታደሮቹም በሩን ይጠብቁ ነበር ነገር ግን ከፍተን በገባን ጊዜ በውስጥ ያገኘነው የለም አሏቸው ሊቃነ ካህናትና የቤተ መቅደሱ ሹምም ይህን ነገር በሰሙ ጊዜ የሚያደርጉትን አጥተው እንጃ ይህ ምን ይሆን አንድ ሰውም መጥቶ ያሰራችኋቸው እነዚያ ሰዎች እነሆ በቤተ መቅደስ ውስጥ ናቸው፣ ቆመውም ሕዝቡን ያስተምራሉ ብሎ ነገራቸው። ከዚህም በኋላ የቤተ መቅደሱ ሹም ከልወሌዎቹ ጋር ሄዶ አባ ብሎ አመጣቸው። በግድም አይደለም በድንጋይ እንዳይደበድቧቸው ሕዝቡን ይፈሩ ነበርና፣ አምጥተውም በሸንጎ መካከል አቆሟቸው። ሊቀ ካህናቱም መረመራቸው። በኢየሱስ ስም ለማንም እንዳታስተምሩ ከልክለናችሁ አልነበረምን? እነሆ ኢየሩሳሌምን በትምህርታችሁ ሞላችኋት። የዚያንም ሰው ደም በእኛ ላይ ታመጡብን ዘንድ ትሻላችሁን? አላቸው። ጴጥሮስና ሐዋርያትም መልሰው እንዲህ አሏቸው፦ ለሰው ከመታዘዝ ይልቅ ለእግዚአብሔር መታዘዝ ይገባል። የአባቶቻችን አምላክ እናንተ ክዳችሁ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን አስነሳው። እግዚአብሔር እርሱን ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም አዳኝ የሚያደርገው አደረገው በቀኙ አስቀመጠው። እኛም ለዚህ ነገር ምስክሮቹ ነን፤ እግዚአብሔር ለሚታዘዙት የሰጣቸው መንፈስ ቅዱስም ምስክር ነው። ይህንም በሰሙ ጊዜ ተበሳጨ፣ ጥርሳቸውንም አፋጨ፣ ሊገድሏቸውም ወደዱ። በሸንጎም በሕዝቡ ሁሉ ዘንድ የከበረ የኦሪት መምህር ስሙን ገማልያል የሚሉት አንድ ፈሪሳዊ ተነሳ፣ ሐዋርያትንም ከጉባኤው ጥቂት ፈቀቅ እንዲያደርጓቸው አዘዘ። እርሱም እንዲህ አላቸው እናንተ የእስራኤል ሰዎች ሆይ በእነዚህ ሰዎች በምታደርጉት ነገር ለራሳችሁ ተጠንቀቁ። ቀድሞም ከዚህ ዘመን በፊት ቴዎዳስ ተነስቶ ራሱን ከፍ ከፍ አደረገ፣ አራት መቶ ሰዎችም ተከተሉት። ነገር ግን እርሱም ጠፋ፣ የተከተሉትም ሁሉ ተበታተኑ፣ እንደምንትም ሆኑ። ከእርሱም በኋላ ሰዎች ለግብር በተቆጠሩበት ወራት ገሊላዊው ይሁዳ ተነሳ፣ ብዙ ሕዝብም ተከተሉት። እርሱም ሞተ፣ የተከተሉትም ሁሉ ተበታተኑ። አሁንም እላችኋለሁ ከእነዚህ ሰዎች ራቁ፣ ተዋቸውም። ይህ ምክራቸው፣ ይህም ስራቸው ከሰው የተገኘ ከሆነ ያልፋል ይጠፋልም። ከእግዚአብሔር የመጣ ከሆነ ግን ልታፈርሱት አትችሉም፣ ከእግዚአብሔርም ጋር እንደሚጣላ አትሁኑም። እሽም አሰኛቸው። ሐዋርያትንም ጠርተው ገረፏቸው። እንግዲህ ወዲህም በኢየሱስ ስም እንዳያስተምሩ ገሥጸው ተዋቸው። እነርሱም ከሸንጎ ፊት ደስ እያላቸው ወጡ፣ ስለ ስሙ መከራ ይቀበሉ ዘንድ መንፈስ ቅዱስ አድሏቸዋልና ሁልጊዜም በቤተ መቅደስና በቤት ስለ ጌታችን ስለ ኢየሱስ ክርስቶስ እንደሆነ ማስተማርንና መስበክን አልተውም። ምዕራፍ ስድስት ይቀጥላል። ረድኤተ እግዚአብሔር አይለየን።